አሰላሙ አሌይኩም ወራህመቱላሂ በረካቱ ውድ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? እንዴት ገረማችሁ? ስራ፣ ጤና ሁሉ ሰላም ነው ከእኛ ጋር አልሐምዱሊላህ፣ ሁሉ ሰላም ነው አለንላችሁ። እንግዲህ ጠፍቻለሁ አቃለሁኝ። ያው እሱን በኋላ እምልስበታለሁ እና ዛሬ እንግዲህ ወላሂ ቢታያችሁ ደስ ይለኝ ነበረ። በዛ ላይ ተደብቄ ስለሆነ እምቀርጸው እየታያችሁ አይደለም ማለት ነው የቅርጽ ቀን በመስተዋቱ ነው እንጂ ወጥቼ አይደለም ማለት እነሱ ጋር እና ወላይ ነው ምላችሁ። ዛሬ በጣም ያዘንኩበት ነው ለመናገር ማለት ነው። የኢትዮጵያ ወጣት እንዲያለ ስራ ፈቷል ማለት ትችላላችሁ። እንዲያለ በጣም ያዘ። እኛ ዛሬ እንግዲህ ቡና ቁርስ አለብኝ፣ በዛት የሚመጡት ጓደኞች ናቸውና ያው ቢዚ ነኝ ያለው ድግስም አለብኝና፣ ያው ልጅ ይዤም ስለሆነ ከባድ ነው። ያው ቢዚ ስላረገ ጣብቻ ያለው እንደው ግን ገርሞኝ ይሄ ልቀረጽላችሁ ይይ ነው። ግን አይተዋችሁም? ሰዎቿን አይተዋችሁም? በላይ መኪናው ላይ ያሉ ብቻ ናቸው ብታይ ወደ ድረስ ተደርድረው እየተቀባበሉ እያወረዱ ያሉት ማለት ነው። ወይ እናቴ፣ ደፈሹ ለምን ደፈሹ። እና በጣም የሚያሳዝን ነው ሐቂቃ ማለት ነው። ለምን ብትሉኝ ቻውን 600 ብሎኬት ነው ይህቺን ለማውረድ ተጭኖ ሲያው ማለት ነው የመጣ ጎረምሳ። ያው ስድስት መቶ በሮት ሁለቱ በጣም ነው የሚያሳዝኑ። አንዳንድ ብላይ ብላቸው ብታስቡ፣ ወንድሙ ቢሆን ብላቸው ስታስቧቸው በጣም ያሳዝናሉ። እዚህም በቃ ለማውረድ የሚጠይቋችሁ ልክ ከአቅማችሁ በላይ ያላችሁ ነው የሚመስላቸው። ረኪት ስጫ ባለሀብቱ ነው የሚመስላቸው እና ያው እንደኛ አይነት እንደ የሚሰራ አይመስላችሁም እና ልባቸው ሆኖ ግንብር ብለው መጥተው አይወርድም። እኛ ለምናወርደ በስንት ብር ተወርዳለች ሲሏቸው ደግሞ ካቅም በላይ ይጠይቃሉ ማለት ነው። ረብሻቸው እንዳለ ሆኑ፣ ሀያታቸው ግን በጣም ያሳዝናል ማለት ነው። አላህ ሀገራችን ሰላም ያርገት። ሀቂቃ በጣም ነው ያዘንኩት ስላችሁ። ይችን ስራ ብለው ከዛ ሀምዛ ጋር እንደምንም ተስማሙ ማለት ነው። ተስማሙና ከዛ ከተስማሙ በኋላ ደግሞ ስበሳችሁ ደግሞ ተጣሉ። እኛን ያኔ እንትን ጉሩብ ጉሩብ አላችሁ ግባችሁ ሲሰሩ ያኔ ግሩፕ ግሩብ አላችሁ፣ የኛ ከኛ ይህን ያክል ነው የምሰራው። ሌላው ግሩፕ ሳይፈለግ ነው የመጣው። በቃ እስብሳችሁ ማለት ነው። ከእኛ ከኛ ግማሹ ስራ ከእኛ ግማሽ ፍቅር ሲፈልግ የሚሰዳደቡ ስድብ አትጠይቁም መቼም ታውቃላችሁ፣ የወያላ ስድብ ማለት እንዴን በጣም ያሳዝናል። የምር አገራችን ላይ እንደው ኸይሩን ይክለቅ። ወንድሞቻችን ወደው አይደለ የሚሰደዱ፣ በቃ በልቶ ለማደር አሁን፣ ለዚች ብር ይሁላ እንግዲህ ሰው እንግዲህ አሁን ብር ነው ሊያወርዱ ያሉት ማለት ነው። እንግዲህ ሁለት ሺህ ብር ያለማጋና ማለት

እሱ እንዴት አላችሁ? አጀማ ሰላም ናችሁ? ደህና ናችሁ? ወይኔ ደህና ነኝ አልሐምድሊላሂ። ያው ወሬውን ጀምሬ በመሀል ያው ግርግር ስለነበረ በዛው ጠፋሁኝ ማለት ነው። እንዴት ናችሁ ግን? ያው ነገ ያደጋገምኩባችሁ ይመስለኛል፣ ቪዲዮን ቆራርጬ ስለሆነ የሰራሁት ማለት ነው። እናላችሁ እዚህ ደርሰናል። በቃ አልሐምዱሊላ ይታችኋል አይደለ? ቤት ሆኗል። በቃ ያ ድንጋይ ምናምን ተደብሮበት ያሳየኋችሁ ቤት መሆን ጀምሯል ማለት ነው። ያው ከላይ ነው የቀረው በሉት እና ያን ይመስላል ቤተሰብ። ያው እንግዲህ ብር ሲኖር ነው ሁሉም። ያው የተራረፈ ብሎኬት መሬት አለ እንጂ ቆይ ላሳያችሁ፣ እንደው ይተንስች እናንተ ያብድኩኝ አልሰማሁም። ያው ግን እንደምታዩት ነው። በቃ ይሄ ክላሱ ነው ማለት ነው እኔ ያለሁበት እንደዚህ እንደምታዩት ነው ማለት ነው። እና ይኸውላችሁ በዚህ ሰዓት ቤት ስራ ጀምረን አንጀታችን እያወለቅን ነው እላችኋለሁ። እባካችሁ ቤት ስር ደም ያንሳዋልና ደም ለግሱ፣ ደም እየለገሳችሁ ያው ደም አንሶ ወይኔ የጠፋሁት ማለት ያው ለግሱ ብዬ ነው የመጣሁት እላችኋለሁ። እና ድካም ነው፣ ወላይ ነው የምላችሁ። ወደ ምሩ ስመጣ ያስጠላችኋል። በቃ ይህን ያክል ይበቃኛል ብላችሁ ጀምራችሁ፣ የሚጠይቃችሁ ግን ከዛ በላይ ነው ማለት ነው። ምክንያቱም አንድ ስራ ስትሰሩ ሌላ ስራ ይዞባችሁ ይመጣልና፣ እንደዛ እያለ ብቻ አልሐምዱሊላ። ታጥሩ ላ ይኸው፣ እንደዚህ እንዴት ነው እናንተ፣ ስፍራው ገረዳችሁ ደግሞ ጥቁሩ ስላለ ያው አዲስ ስለሆነ የተደረደረው ጠቁሯል ማለት ነው። ያው ሲለሰ ምናምን ነው የሚያምረው። አጥሩም እንደዚህ ሆኗል። ያው በሩ ብቻ ነው አሁን ቆርቆሩ ማለት ነው። እንግዲህ አላህ ደህና ብር ያንጣያለች፣ ደህና ብር እንዲኖረን እና ይህም ቤቱ ብቻ ከምነግራችሁ በላይ ወጪው ከባድ ነው ማለት ነው። ኑ ያው ትንሽ ብር ስለነበረኝ ያ ብር እንዳይጠፋሰል ሌላ ብር ተበድሬ ሁሉ ነው እዚህ የደረሰው እና። የአሁን ስራው ለምናችሁ ቤቱ እንደ አርባ ፐርሰንት ተሰራ በሉት እንጂ ገና ነው ማለት ነው። እና ጣጣ ነው እላችኋለሁ። ኢትዮጵያ ኑሮ አልሐምዱሊላ። ለዛውም ማለት ነው የእጅ ስለሌለብኝ ማለት ነው። እኔ እንደዚህ ይህን አሁን ኮንትራት ይዞ አንድ ሰው ቢሰራላችሁ አስቡት የቱን ያክል ያለምንም ሸክ ሰማንያ ሺህ ብር እስከ መቶ ሺህ ብር ጠይቁኛል ማለት ነው። የእጃቸው ነበረ ግን አልሐምዱሊላ እንደኔ እጅ ያለው ባል አግቡ ይሄውሪ ነው የምላችሁ። በተለይ ቤት ጅምር ያላችሁ ቆሎ እጃለ ባልፈልጋችሁ አግቡ። ወላይ ነው የምላችሁ ብሏል እኮ መሪያችንም፣ ውሃ እንኳን ሲበላሽ የማይጠግም ባላታግቡ እጁም ያጋድ ባላግቡ ብሏል መሪያችንና፣ እጁም ያጋድ ባላግቡላችኋለሁ። ያላገባችሁት ያገባችሁት እንዲያሳምርላችሁ። አሁ ደሳ ነው የምላችሁ። እንዳልኳችሁን ያው የእጅ ስለሌለብኝ ነው እንጂ እዚህ የማይደርስ ነበር ማለት ነው እጅ ቢኖርብኝ ውሃ ልክ አንስቼ ከመተው ውጭ አማራጭ አይኖረኝም ነበር ማለት ነው። እና የወረዳ ካልሆነ በስተቀር ሞያተኛ አልገባበትም ማለት ነው። የሀምዛ ነው የሚሰራው። እንደዛ ስለሆነ ነው እዚህ የደረሰው እላችኋለሁኝ። ብቻ ጣጣ ነው ላችኋለሁኝ። አልሐምዱሊላህ አላ ኩሊ ሃል አልሐምዱሊላ የሚባለው ያው፣ አንዳንዴ ወዳችሁ ሳይሆን ተገዳችሁ የምትገቡበት ነገር አለ። አሊያ ኑሮኝ ሳይሆን እንደው በቃ ተሰፈሩ እንትን ብሎ ስታዩት ያስጠላቸዋል። እንደገና ጥቅሙንም ስታስቡት ስላችሁ አሁን አሁን ላይ ቤት ኪራይ አኡዝ ቢላ አኡዝ ቢላ ነው ማለት ነው። ወላይ ነው ማለት። እንደት እንዴት ብዬ ልንገራችሁ? ቃላት የለኝም እኔ ሽኩር ይገባው። እንደው አላህ እኔ እንጃ እንደሄን ቤት የሰጠኝ እኔ እንደው እኔ እንጃ እንደት ብዬ ልንገራችሁ። አስባችሁታል? በተሊዚዛችሁ ሲሆን በጣም ከብዷል። አሁን ላይ እኔ እንደው አለ እንደዚህ እያልኩኝ ግን እናንተን ማስፈራራት አልፈልግም። አላህ ምስክሬ ነው። ግን ግን ሳላጋንን ነው የምነግራችሁ። ወላይ ነው ማለት በጣም ነው የሚያስጠላችሁ። በቃ ቀን በቀን አይደለ ኢትዮጵያ ኑሮ የሚጨምረው ቀን በቀን ነው የኪራይ የሚጨምሩባችሁ ማለት ነው። እና ያ ስለሆነ ሆኔች ክላስ ብዙ ብር ስትከራይ ሳይ እኔ ደግሞ አላስችለኛል። በቃ ሰርቼ በቃ የሆነ ነገር ቢሸፍል እንደ ቀላል ነገር አይደለም የሚለው ሂሳብ መጣብኝና ነው ግብ ግብ ያስኩት በልግጣል ጨርሰውም ልጨርሰውም የአቅሙ የማያደርስ እንደዚህም ሆኖ ማለት ነው። ከባድ ነው። አንድ ብረት የሚሸጠው ለዚች እንኳን ማለት ነው ያው እንደ ብረቱ ይለያያል። አሁን ባለ 14 የሚባለው ብረት 2500 ብር ነው፣ አንድ ብረት የምገዙት ማለት ነው። እና ያን ሂሳብ ሲሰሩት ከባድ ነው መስራቱ ራሱ ማለት ነው። ቢሆንም ግን አሁን ላይ ቅዋ እያለ ብለፉ ብደክሞ ኋላ ቅዋ ሲደክም ይጦራል። ቤት ገባችሁ አይደለም። መኖሪያ ካላችሁ አንድ ክላስ አሁን ምን አረገ መሰላችሁ ሰው ኑሮ ሲከብደው ሶስት ሜትር እንዲህ አሁን እኔ እንደጀመርኩት ያለ ቤት እና ይሄ ዋናው ቤት አለ። ዋናው ቤት እንግዲህ አራት ክላስ ቤት ነው። ያንን ስንት ያከራዩታል? 15 ሺህ ብር ያከራዩና ገቢ የሌላቸው በደንብ ማለት ነው እነሱ የት ይሆናሉ? ሶስት ሜትሩ ማለት ነው ሶስት ሜትሩ ሁለት ክላስ አድርገው ምናምን ይሰሩላችሁና እዛች ተጣበው ልጆቻቸውን ያሳድጋሉ። 15 ሺህ ብር ወር መቼም ሀብታምም እዚሁ ላይ እኮ ምንም ጆሮም ቢቆርጡት የማይሰማ ሀብታም አለ እና እንደ ብዙ ጊዜ ደግሞ ብዙ ጊዜ በጣም ሀብታም ሆኑ ማለት ነው፣ ቤት አይሰሩ ምን ይገርመኛል። በወር 15 ሺህ ብር አለ፣ 30 ሺህ ብር ድረስ የሚከራዩ አሉ። እንደ ቤቱ ብሎኬት ቤት ከሆነ አሁን እስከ 20 ሺህ ብር፣ የኛ ቦታ ሆኖ ብሎኬት ከሆነ 20 ሺህ ብር ማለት ነው፣ ሙሉ ግቢ። የእንጨት ቤት ከሆነ ደግሞ 15 ሺህ ብር እንደዛ ሆነ። አላሁን ና ኪራዩ ሰውን እንደዛ እያረገ በቃ ልጆቹን እንደምንም ብሎ ለማሳደግ ብቻ አላህ በረሃመት እኮ ሁሉንም ሳያብቃቃው አያድርም። የሚገርመው ነገር ማለት ነው ግን ስታወት በቃ ሰው በሰውኛ አስተያየታችሁ ስታወት በቃ ጦዝ ጦዝ ያለ ነው። በቃ ኢትዮጵያ ኑሮ አውዝ ቢላ እና ያ ያ ሲሆን እኛም መርቀን ብለን ጀመርንላችኋለሁ እኛው ሰርተን እኛ ምን እንጠቅማለን በሚል በሚል ሂሳብ ላችኋለሁ። እንግዲህ ከቻላችሁ ደም ለግሱ፣ ካልቻላችሁ እንግዲህ እኛው እንመጣለን። እንግዲህ ምን ይደረጋል አፍ ደስ እና ጋይስ ናፍቃችሁኛል። ሀቂቃተን ስንት ጊዜ በጣም በቃ ቤቱ ተጀመረ ሀያ ምናምን ቀን ሆነው እኔም ከዛ በፊት የገባሁኔ ማለት ነው ዩቲብ ላይ ና በጣም ጠፍቻለሁኝ። ስቲ እንግዲህ አለ ያበርታን ካሁን በኋላ ላለመጠፋፋት እንሞክራለን። ለማንኛውም እስኪ ምን እስከ በጨረሻው ካያችሁ ቪዲዮን ሰብስክራይብ ማድረጋችሁ ናተርሱ ላይክ አርግ ቪዲዮው እንዳይሞት፣ ማነው የሚባለው፣ ቻናሉ እንዳይሞት ማለት ነው። አስነምላችሁ ያብናት እንዳይዟችሁ መሸቀላችሁ አይክፋችሁ፣ ይምሪ እንዲምላችሁ ሸቁ እንዴ፣ ኢትዮጵያ መታችሁ፣ በተለይ ኑሮን ብታውት ማለት ነው። አረቀ እንኳን ቀን ሌት ብሰራ ቡላ ብላችሁ ትመኛላችሁ ማለት ነው። ብር ጥፍጥን ነው። ኢትዮጵያ ላይ ብር ጥፍጥን ነው። አረዊ በነገራችን ላይ ኢትዮጵያ ብር አስጠልቶኛል። ለምን ብትሉኝ ምንም አይሰራም፣ ምንም አይሰራም። አንድ ቀበሌ ብር ይዛችሁት ይሁኔ ትንሽ ነገር ገዝታችሁ ትልቅ ሲል በቃ ያስጠላችኋል፣ ያስጠላችኋል። ግን ደግሞ አላሱ መኖር አይቻልም። ነግዴታ ትወዱታላችሁ ማለት ነው። እና ቤተሰብ ይሄን ይመስላል እንግዲህ እኔም እንዴት ተጀመረ አላህ በሰላም ይጨርሰው ከተመኘች በላይ ጨርሰው ያሳካው እያላችሁ አድርጎ እዚህም ስለደረስን ና አልሐምዱሊላ ሽኩር ይገባው እያልን ነው እላችኋለሁ ኢንሻላህ እንግዲህ ከም በኋላ አልጠፋም ብያለሁኝ ወሬ ነው ይኔ ነገር ወግ እንደ ወግ ወሬ አሁንም ወሬ ያለው ማን ነበር እንደዛ ነው ይኔው ነገር እና ብቻ ላለመጥፋት ሁሌ እኮ ውስጤ ያቅዳል ግን አይሆንልኝም ስንፍናውም አለ ስራውም አለ ሚጣም አለች ሚጣ ተኝታ ነው በነገራችን ላይ ዛሬ ጋ ስጥ ውጥላለኝ እንግዲህ ምን እንደምታረገኝ እንጂ አሁን በግድ ነው ስተኝ ዋቶ ዙ አልሰጥም ብየጡት ማለት ነው እኔ ራሱ ውጥርጥር አድርጎኛል። ምን እንደሚበቃኝ አላቅም። እስክክት ከባድ ነው ጋይ የሰጡት ዊ ነው ልጆቹ አስቸጋሪ ነው። ስድስት ወር ግን የምሬን በጣም